ለመናገር ማለት ነው። ቲክቶክ ላይ ወጥቼ ለመጀመሪያ ጊዜ ነው ከእናንተ እርዳታ ስጠይቃችሁ ማለት ነው። ለመጀመሪያ ጊዜ የቅዱሳን ስም ጠርቼ በቅዱሳን ስም እያልኩኝ አልለምናችሁም፣ ግን ፍላጎት ያላችሁና ፈቃደኛ የሆናችሁ የሰው ደስታ የሚያስደስታችሁ ሰብስክራይብ አድርጉኝ፣ ማርያምን ሰብስክራይብ አድርጉኝ። በነገራችን ላይ ዩቱቤንስ ሞኒ ለማድረግ ብዙ ነገር ብዙ ዋጋ ከፍያለሁ፣ ብዙ መስዋዕት ከፍያለሁ ማለት ነው። እንደውም መጨረሻ ላይ ተበላሽቶብኝ ሁሉ ለቅዱስ ገብርኤል ተሳልኩኝ። ቅዱስ ገብርኤል አንተ ይሄን ዩቱብን ታስተካከልክልኝ ግማሹ ያንተ ነው ብየዋለሁ። ግማሽ ክፍያ ልክ ዩቱብ ሲከፍልኝ ለምሳሌ ሀምሳ ሺህ ብር ከከፈለ ሀያ አምስቱ የኔ ነው ሀያ አምስቱ የቅዱስ ገብርኤል ነው ማለት ነው። ስለዚህ በእናታችሁ ሰብስክራይብ አድርጉኝ በእናታችሁ እግዚአብሔርን ፕሮፋይል ስር ላይ ያለላችሁ ላይ ማለት ነው ሰብስክራይብ አድርጉኝ ማርያምን አይከፈልበትም። ምንድን ነው መጀመሪያ ኮሜንት ላይ ዲንኩን አስቀምጥላችኋለሁ። ነገራችን ላይ ያው እኛ አበሻ ችግራችን ምን እንታቀላችሁ፣ አንተባበርም። አንተባበርም እንጂ እውነት ለመናገር ብንተባበር እና ብንተጋገዝ እኮ የት በደረስን ነበር። እግዚአብሔር ነው የምላቸው አንዳንዴ። የሌላ ዜጎችን ስመለከት በጣም እቀናለሁ፣ ሲተጋገዙ፣ ሲተሳሰቡ፣ ሲከባበሩ፣ ሲረዳዱስ በሳቸው ብታዋቸው ማለት ነው ስለዚህ እኛ አበሾች ለምንድን ነው መረዳዳት የማንፈልገው? ሰው ሲሞት አንድ ነገር፣ ሰው ታሞ አንደርስም። ሰው ሲሞት ግን ቅድሚያ የምንደርሰው እኛ ነን። ስለዚህ በተለይ በተለይ መዳም ቤት የምንሰራ ልጆችን አጠነካክሩን፣ አበረታቱን። ራስ በራሳችን የመዳም ቅመሞች እንበረታታ ማለት ነው። ለምሳሌ እኛ ነን አይደለ ዩቲዩበሮችን ትልቅ ደረጃ ላይ እያደረስናቸው? ስለዚህ እኛ ራስ በራሳችን ለምንድን ነው የማንረዳደው? ለምንድን ነው ትልቅ ዩቱበር ላይ እየሄድን? ጊዜያችንን የምናቃጥለው ለምንድን ነው ታች ያሉትን እማናበረታታ? እግዚአብሔርን ነው የምላቸው እኔ ብዙ ጊዜ የታዘብኩት ነገር ስለሆነ ነው። ለምንድን ነው የመዳም ቅመሞች ማለት ነው ራስ በራሳችን እንድናድግ የማንገዳደፍ ማለት ነው? እንገዳደፍ፣ እንረዳዳ። እኛ ኮ ብንገዳደፍና ብንረዳዳ ኮ እነዛ የምታዋቸው ዩቱበሮች ራሱ ማለት ነው እንደኛ ነበሩ። እንደኛ ነበሩ ለምን ከፍታ ላይ ደረሱ ብትሉኝ እኛ ነን ከፍ ያደረግ ናቸው። እኛ ግን ችግራችን ምንድን ነው? እኛ በሾች ከፍ አለ ላይ ነው የምንገኘው። ዝቅ ያለውን ሰው ከፍ ማድረግ አንፈልግም። የምንገኘው እላይ ያሉት ቦታ ብዙ እይታ አላቸው፣ ቦታ ብዙ ተመልካች አላቸው፣ ቦታ ነው የምንገኘው ማለት ነው። ለምን እታች ያሉትን ለምንድን ነው ማናሳድጋቸው? ለምንድን ነው ማናበረታታቸው ማለት ነው። ማበረታታት አለብን። እግዚአብሔር ነው የምላችሁ። እራስ ራስ በራሳችን ካልተበረታታን ካልተጋገዝ እንዴት ነው አሰብንበት ደረጃ መድረስ የምንችለው? ስለዚህ በዚህ ነገር አስቡበት ማለት ነው። ቶክቶክ ላይ ወጣ እስክስታ የምትመተዋል፣ ዳንኪራ የምትመተዋል፣ ሃይማኖት ከሃይማኖት የምታጋጨዋ፣ ሃይማኖቷን የምትቀይረዋ፣ እነዚህን ሰዎች ስታዩ ሸር የምታደርጉት ነገር፣ ላይክ የምታደርጉት ነገር አቤት አቤት አቤት! አንዳንዶቻችሁ እኮ እግዚአብሔር ምስክሬ እኔ ማለት ነው ቲክቶክ ላይ ገብቼ የማይረባ ነገር እንኳን ሸር አላደርግም። ዳንኪራ ጭፈራ በጭራሽ ሸር አላደርግም። ሃይማኖትን የሚያቆሽሽ ዘረኝነትን በጭራሽ ሸር አላደርግም። ግን አንዳንዶቻችሁ ዝም ብዬ ስመለከታችሁ፣ እስኪ አንድ ሰው ወጣ ያለ ነገር ሲሰራ ቪዲዮ ለምንድን ነው ያ ቫይራል የሚወጣው? ምክንያቱም መልካም ነገር ሸራ አናደርግም። ጥሩ ነገር ሸራ አናደርግም። እኛ አይወድልንም ጥሩ ነገር። እግዚአብሔር ነው የምላችሁ? ለምንድን ነው መጥፎ ስራ የሚሰሩትን ሰዎች እኛ የምናበረታታቸው? እዚህ ጋር ስትሄዱ ሃይማኖታቸውን ይቀይራሉ። እዚህ ጋር ስትሄዱ ዳንኪራ ይመታሉ። እዚህ ጋር ስትሄዱ ልብሳቸውን ያልሆነ ልብስ ለብሰው የተቀዳደደ ልብሰው ይወጣሉ። እዚህ ጋር ስትሄዱ ዘረኝነት ሰውን ከሰው ያጋጫሉ። ለምን ይመስላችኋል? እናንተ ስለምታውላቸው፣ እናንተ ሸር ስለምታደርጉላቸው ነው። እውነት እኛ ሸር ባናደርግላቸው፣ እኛ ባናበረታታቸው፣ እኛ አይዟችሁ ባንላቸው፣ እነዚህ ልጆች እኮ አይሰሩም እኮ አይሰሩ አንድ ይሰራሉ። ከዛም በኋላ እየተካላገኙ ያቆማሉ። ግን አንድ ሰው ወጥቶ ወይ ስለ ፖለቲካ ካወራ፣ ወይ ስለ ዘረኝነት ካወራ፣ ወይ ደግሞ ስለ ሃይማኖት ካወራ፣ ወይ ደግሞ ሃይማኖቱን ቀየረች ገሌ ሲባል በቃ ያረስ ነው በቃ ያረስ ነው በየ ሶሻል ሚዲያው ሼር ሼር ሼር ሼር ሼር የሚደረገው። ቆይ እኔ የማውቀው እኮ ማለት ነው ተወልጄ ሳድግ ራሱ የማውቀው ጥሩ ነገር ነው ለሰው ሼር የሚደረገው። ሰው እንዴት መጥፎ ነገር ሼር ይደረጋል? መጥፎ ነገር ሼር አረጋችሁ ማለት እኮ ያንን ሰው አበረታታችሁት ማለት እኮ ነው። በቃ ባጭሩ አማርኛ ይሄ ነው። በቃ አማርኛ የማይገባችሁ ካላችሁ ማለት ነው ለምሳሌ አሁን እኔ ወጥቼ እገሌን ይድፈው፣ እገሌን ይፍለጠው፣ እገሌን ይበጥሰው እምል ከሆነ ያን ነገር ሼር ካረጋችሁት በቃ የኔን ነገር ወዳችሁታል ማለት ነው። ገብቷችኋል? እኔ እግዚአብሔርን አሁን ሰሞኑን አንድ የቀየ ሃይማኖቷን የቀየረች ልጅ አለች። አቤት የሚደረገው ሼር፣ አቤት የሚደረገው ኮሜንት አያችሁ ለምን እንደታውቃላችሁ፣ ሰው አልሆነ ቦታ ላይ የሚገኘው በእናንተ ምክንያት ነው። እናንተ ሸር ስለምታደርጉ፣ እናንተ ስለምታበረታቷቸው አንዳንድ ሰዎች እይታ ሲያጡ ማለት ነው። መቼስ የገንዘብ ጥማት ያለባቸው ሰዎች አሉ አደለም። ገንዘብን አምላክ የሚያረጉ ገንዘብን አምላክ ያረጉ ሰዎች አሉ። እነሱ ግዴታ የማይሆን ስራ ይሰራሉ ማለት ነው። የማይሆን ስራ ምክንያቱም እኛ የምንወደው የማይሆን ስራ ስለሆነ ማለት ነው። እንዲያረተው ጎበዝ ማርያምን እንደው ማለት አንዳንዴ የራሳችሁንም አስቡ። እኔ ምንድነው ሼር ማደርገው ለሰው ይጠቅማሉ ወይ እኔ ምንድነው ላይክ አደርገው ለሰው ይጠቅማሉ ወይ ብላችሁ እስኪ ራሳችሁን አስቡት። እኔ ላይክ አላደርግም ሼር እንኳን አላደርግም። ለምን ብዬ ለምን ቪዲዮ ልሰራ እችላለሁ? ግን ቪዲዮ የምሰራበት ለምን እንደዚህ ሆነ የሚለውን ነገር ወይ ደግሞ እኔ የራሴን መልዕክት ለማስተላለፍ እንጂ ያንን ነገር ለየሰው ሼር ሼር ሼር አላደርግም ብዙዎቻችሁ ሲያችሁ ግን ሼር ሼር ላይክ ሼር ላይክ። ለምን ይቺ ልጅ አሁን ምን እየሆነች ነው የምትመጣው? አይ ከዚህ የበለጠ ከፍ ያለ ነገር ከሰራው ደግሞ ሌላ ነገር አገኛለሁ ትላለች። ገብታችኋል? አሁን በሃይማኖት መጥ ከቆይታ ደግሞ ወደ ዘረኝነት ትገባለች ማለት ነው። አያችሁ? ይሄ ነው በቃ። ስለዚህ ጊዜያችሁን የሚጠቅማችሁ ቦታ ላይ አውሉት። በተለይ ማዳን ቤት ያላችሁ ልጆች ዩቱብ ክፈቱ፣ ዩቱብ ስሩ። ዩቱብ በጣም ነው የሚከፍለው። እግዚአብሔርን ይከፍላል። ዩቱብ በደንብ ነው የሚከፍለው፣ እናንተ ከሰራችሁበት ማለት ነው። እዛ ቲክቶክ ላይ ወጣችሁ የፍለጣው የቁረጣው ይቦጭቀው እያላችሁ ካንተ እንደምትሉ ዩቱብ ክፈቱ፣ ስሩ፣ ይከፍላችኋል። ቀላል ብር የሚከፍላችሁ እንዳይመስላችሁ። ዩቱብ በደንብ ነው የሚከፍለው፣ በደንብ ከሰራችሁ ማለት ነው። ስለዚህ ዩቱብ ሰርታችሁ፣ ዩቱብ ከፍታችሁ ስሩ። ጊዜያችሁን ያላግባብ በፖለቲካ በዘረኝነት በሃይማኖት በማጋጨት አታባክኑ። እግዚአብሔር ነው የምላችሁ። እኔ ብዙ ሰው ስላየው ነው ብዙ እዚህ ጋር የመዳም ሽንት ቤት እያጠበች ግን እዛ ጋር ወታ ስለ ፖለቲካ ምንም እኮ አታውቅም እኮ፣ የምታውቀው ታሪክ እኮ አንድም ነገር የለም እኮ። ግን በቃ ሰው ስላወራ ብቻ አንድ ሰው ስለተናገር ብቻ ወታ አፏን መክፈት ብቻ፣ ምንም ምንም የማያውቁት ነገር የለም። እስኪ የማታውቁትን ነገር ከምትዘባርቁ ሰውን ከሰው ከምታጣሉ እዛ አገር ቤት ያሉትን ምስኪኖቻችንን እህት ወንድሞቻችንን ከምታጋድሉ ዩቱብ ከፍታችሁ ዩቲዩብ ስሩ። ከዛ ጥቅም ታገኛላችሁ። ጊዜያችሁን ያለ አግባብ ሰውንም አታጣሉም፣ እናንተም ደግሞ ጊዜያችሁን ትጠቀሙበታላችሁ ማለት ነው። በቃ የሆነው እኔ እግዚአብሔርን ብዙ ጊዜ አስባለሁ። ለምንድን ነው ሰው ግን አልሆነ ቦታ ላይ ጊዜውን የሚያቃጥል? እኔ ጊዜን በአግባብ ነው የምጠቀማት መድሃን ያለምን በቲክቶክ ላይ መግባት ካለብኝም ደግሞ ያልሆነ ነገር መስራት አልፈልግም። ያልሆነ ነገር ማየትም አልፈልግም። ለምን ብዬ ለምን ብዬ። ስለዚህ የሚጠቅማችሁ ነገር ላይ እንትን አድርጉ። ጊዜያችሁን አባክኑ። የማይጠቅማችሁ ነገር ላይ ጊዜያችሁን አታባክኑ። እግዚአብሔር ነው እምላቸው። እዚህ ጋር ወተሽ የማይሆን ስራ ሰርተሽ ብር ለማግኘት ነገ ይሄ ቪዲዮ ይቀመጥልሻል እስከ ልጅ ልጅሽ ማለት ነው ይቺ ነበረች እንደ እናቴ ነው የሚልሽ ልጅሽ ራሱ ከዛ ልጅሽ ምንድን ይማራል ካንቺ ልክ እንዳንቺ ማለት ነው እና ተው የምትለቁትን ቪዲዮ አስተውሉ ላይክ የምታደርጉትን ሰው ዕውቁ ሼር የምታደርጉለትን ሰው ዕውቁ ዩቲዩብ ክፈቱ ዩቲዩብ ስሩ በእውነት ነው የምላችሁ እኔ እርግጠኛ ሆኜ የምነግራችሁ ዩቲዩብ ይከፍላል እናንተ ጎበዙ ናችሁ ከሰራችሁ ቲክቶክ ላይ 24 ሰዓት የምትቀመጡት ዩቲዩብ ሰርታችሁ ብትጠቀሙበት ይከፍላችኋል ይከፍላል። በደንብ አድርጎ ነው የሚከፍለው ማለት ነው። ስለዚህ የኔ ዩቱብም ፕሮፋይል ላይ ስራ አለላችሁ። ቃና ርሴማ ይላል። ሰብስክራይብ አድርጉኝ። ኮሜንት ላይ የጻፋችሁልኝ በሙሉ እኔ ኮሜንት መልሳለሁ ማለት ነው። በውስጥ የምታወሩኝ ካላችሁ አውሩኝ። ግሩብ እንከፍታለን፣ እንሰራለን ማለት ነው። በቃ አለቀ። ጊዜያችሁን የማይሆን ቦታ ላይ አታባክኑ። በቃ አታባክኑ። ጊዜ ወርቅ እኮ ነው፣ አይገኝም። እግዚአብሔር እዚህ የአረብ ሀገር ሆነን ኢንተርኔት እንደ ልብ ነው፣ ሁሉ ነገር እንደልብ ነው፣ አልጋ በአልጋ ነው። ዳታ የሞሉ እኮ ኢትዮጵያ ዩቱብ የሚሰሩ እንዳሉ ታውቃለች። ለምን በደንብ ስለሚከፍል ነ በደንብ ስለሚከፍል። አያችሁ፣ እኛ ግን መዳን ቤት ሁነን ዩቱብ መስራት እንችላለን በነፃ ዋይፋ ማለት ነው። ግን እኛ ምንድነው ነው የምናደርገው? ቲክቶክ ላይ ገብተን የገሌ ዘር የገሌ ዘር የገሌ ዘር እያል ሰውን ሰው ማባላት እገሌ ቀየረች ሃይማኖቷን እያል እሷን መዘግዛቅ ወይ እሷን መናገር ወይ እሷን ማንቋሸሽ። እኛ ማንንእና እኛ ማንንና ያቺ ሴት ተወገር ሲባል ጌታችን ምንድን ነው ያለ? እስኪ ከእናንተ መሀል ንጹህ የሆነ ካለ ይውገራት አለ። ግን ንጹህ ሰው የለም ነበረ? አያችሁ የሰውን ነገር ተምንመለከት የራሳችንን ነገር እናስተካክል ማለት ነው።